በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም የክርስቶስ ቤተሰቦች፣ ይህንን ከመጽሐፍ ቅዱስ የተወሰደ ነው ይጠቅማችኋል ብዬ ወደ እናንተ አቅርቤዋለሁ። ሰምታችሁ ለመጠቀም ያብቃችሁ። ከብልቶቻችን አመፀኛ የሆነው አፍ። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። እግዚአብሔር በሰማይ አንተም በምድር ነህና፣ ቃልህ ጥቂት ይሁን። እንዲሁም እንዲሁም የሰነፍ ድምፅ በቃሉ ብዛት ይሰማል። ብዙ ቃል ባለበት ስፍራ ብዙ ከንቱ ነገር አለ። ብዙ መናገር የሚጠላ ኃጢአቱን ያሳንሳል። በአንደበትህ አድጦ ከምትወድቅ በምድር ላይ አድጦ መውደቅ ይሻላል። እንዳገኘ የሚናገር ሰው ራሱን ያስነውራል ለቃሉም መወደድ የለውም። አላዋቂ ሰው በሳቀ ጊዜ ቃሉን ከፍ ያደርጋል፣ ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ለአንደበቴ ጠባቂ ማን ባኖረልኝ? በእርሱ እንዳልወድቅ አንደበቴም እንዳትገለኝ በከንፈሮቼ የጥበብን ቁልፍ ማን ባኖረልኝ? አንደበቱን የሚጠብቅ አይወድቅም፣ ተሳዳቢና ትዕቢተኛም እንደዚሁ ይሰነካከላሉ። በቃል ብዛት ውስጥ ኃጢአት ሳይኖር አይቀር ከንፈሩን የሚገታ አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የሀጣን ልብ ግን ምናምን ነው። የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ። የጻድቅ አፍ ጥበብን ይናገራል። የጻድቅ ከንፈሮች ደስ የሚያሰኘውን ያውቃሉ። ጥቂት ቃል የሚናገር አዋቂ ነው፣ ከንፈሩን የሚቆልፍ ባለ አእምሮ ነው። ሞትና ህይወት በምላስ እጅ ናቸው የሚወዳትም ፍሬዋን ይበላሉ። አፉንም ምላሱን የሚጣፉና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ሕይወትን የሚፈልግ ማን ነው? በጎን ዘመን ለማየት የሚወድ አንደበትን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካምንም አድረግ፣ ሰላምን ተከተላት። ከቃልህ የተነሳ ትጸድቃለ ከቃልህ የተነሳ ትኮነናለ ሰው የዘራውን ያንኑ መልሶ ያጭደዋል። ለዛሬ ይሄንን አቅርቤላቸዋለሁ። በሌላ እስከምንገናኝ ሰላም እናንተው